ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? በእያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁ አማርኛ ቃል መሰረታ ነው። አጫጭር ፊደሎችን በሁለት በሶስት እስከ አራት ድረስ የተመሰረቱ አጫጭር ቃላቶች፣ ትርጉም የሚሰጡ ቃላቶች ለጀማሪ የሚሆን ይዤላችሁ መጥቻለሁ ማለት ነው። ጀማሪ የሆናችሁ ቪዲዮውን እስከ መጨረሻ በመከታተል ላይክ እና ሸር እያደረጋችሁ እዚሁ ላይ ዩቱብ ላይ መማር ትችላላችሁ ማለት ነው። ዩቱብ ላይ ተከታታይ ሁሌ የሚለቀውን ቪዲዮ እየገባችሁ መማር ትችላላችሁ። ለበለጠ በታች በማስቀምጠው ደውላችሁ መማር ትችላላችሁ። በግል ላይ እያስተማርን እንገኛለን። ደውሉና አናግሩኝ ማለት ነው። ዛሬ ይዤላችሁ የመጣው አጭር አጭር ቃላቶችን ነው። እነዚህን አብረን እንለማመዳለን። በተለይ ጀማሪ ፊደል ቆጥራችሁ ጨርሳችሁ ማንበብ ላይ ላላችሁ ይህ ቪዲዮ ይጠቅማችኋል። እስከ መጨረሻው እዩት። አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ የቻናሉ ቤተሰብ ሆኖ ቀጥታ በአረንጓዴ በዚህ በሰማያዊነት የጻፉታል። እንዳጻፉ ወርታችን እናነባለን። አብራችሁ ከኔ ጋር አንብቡ ተለማመዱ ማለት ነው እሺ። አነብላችኋለሁ አብራችሁ ከኔ ጋር አንብቡ። እኔ ስጣር አብራችሁ እየጠራችሁ ተለማመዱ ማለት ነው እሺ። መጀመሪያ ከ ይላል፣ ባ ይላል፣ ድ ከባድ ይላል ማለት ነው። ከባድ ከባድ። የሚለው የከ የበእና የደ ፊደል ነው። ባ አራተኛው ድምፅ ነው። የደ ደግሞ ድ ነው። ድ ዲ ማለት የስድስተኛው ድምፅ ማነው? ሳድሱ። ከባድ ይላል ማለት ነው። ከባድ። እሺ፣ ቀጥሎ ደግሞ ከተማ ይላል። ከተማ፣ ከተማ። ከተማ የሚለው ደግሞ የከ፣ የተና የመ ፊደል ያለው የመማ ነው። አራተኛው ማ፣ ማ የሚለው አራተኛው ድምፅ። ከተማ ይላል ማለት ነው። ከተማ። እሺ፣ ቀጥሎ ከተሞች ይላል። ከተሞች ይላል ደግሞ ከተሞች ይሄኛው ከተማ ይላን፣ ይሄኛው ደግሞ ከተሞች፣ ከዚህ ጋር የመፊደል ሞ ነው። እዚ ላይ ደግሞ ከተማ ስንል ማ ነው አራተኛው ድምፅ ነው። እዚ ላይ ድምፃቸውን በስነ ስርዓት ለማወቅ የመ ማ የሚለው እግሩ በዚህ በኩል ነው የረዘመ። ይሄ ደግሞ ሞ የሚለው ደግሞ በዚህ በኩል ባለው እግሩ በዚህ በኩል ነው እግሩ የወረደው ማለት ነው። ስለዚህ ልዩነቱ የዚህኛው ድምፅ ሞ ይላን፣ ይሄኛው ደግሞ ማ ይህን መለየት ነው። ይህን ከለያችሁ አማርኛ ተነባላችሁ ማለት ነው። የኛው ከተማን እኛው ደግሞ ከተሞችችን መጨመር ማለት ነው። ከተሞች ላ ማለት ነው። የከ የተ የመና የቸ ፊደል ነው። ቀጥሎ ደግሞ ከፍተኛ ይላል። ከፍተኛ ከፍተኛ የሚለው ደግሞ የከ የፈ የተና የኘ ፊደል ነው። የፈ ፊደል ፍ ነው። ከ መጀመሪያው ስለሆነ የተ መጀመሪያ ነው። የኝ ደግሞ እኛ ነው። አራተኛው ከፍተኛ ይላል ማለት ነው። ከፍተኛ ከዚያ ከሰ ት ይላል ከሰዓት ይላል። ይሄ ደግሞ ከሰዓት ከሰዓት የሚለው የከ የሰ እና የአ ፊደላት እቺ አናት፣ ከዛ የተ ደግሞ ት ስድስተኛው ማለት ነው። በአንድ ላይ ከሰዓት ይላል ማለት ነው። ከሰዓት በኋላ ምን ማለት? ከሰዓት ለምሳሌ፣ ጠዋት ላይ ተገናኝታችሁ ከሰዓት በኋላ እንገናኛለን ከተባለ ከቀኑ እኩል ወደ ኋላ እንገናኛለን እያላችሁ ማለት ነው። ይሄ አሁን ከሰዓት የሚለው ይሄን ይወስዳ ማለት ነው። ከሰዓት የሚል ትርጉም ያለው ቃል አነበብን። በመጨረሻ ከ ለከለ ይላል ማለት ነው። ከለከለ ከለከለ ሁሉም የመጀመሪያ ድምፅ ነው። የከ የለ እና መልሶ የከ መልሶ መጨረሻው የለ ፊደል፣ ሁለት የለን ሁለት የከን ተጠቅመን ከለከለ የሚል ትርጉም ያለው ቃል አነበብን ማለት ነው። ከለከለ የሚል እንደያረጋችሁ መለማመድ ነው። ቀላል ነው። አማርኛ ተለማመዱ። ጀማሪ ሆናችሁ ዩቱ ላይ ማጥናትና ማወቅ ትችላላችሁ ማለት ነው፣ በቀላል መንገድ። እሺ፣ ከባድ ከተማ ከተሞች ከፍተኛ፣ ከሰዓት፣ ከለከለ የሚል አነበብን ማለት ነው። አሁን ደግሞ የምናነበው በሰማያዊነት የተጻፈውን ነው። በሰማያዊነት የተጻፈው ደግሞ መ ለ ወ ጥ መለወጥ ይላል ማለት ነው። መለወጥ የመ የለና የወ ከዚያ የጠፊደል ማለት ነው። በአንድ ላይ መለወጥ ሶስቱ ፊደል የመጀመሪያ ድምፅ ነው። የመ የለ የወ መጀመሪያ ድምፅ ነው። የጠ ግን ጥ ነው ስድስተኛው መለወጥ ይላል ማለት ነው። እሺ ከዛ መቀበል ይላል ደግሞ መቀበል መቀበል መደሞ መቀበ ሁሉም መጀመሪያ ድምፅ ናቸው። መጀመሪያ ድምፅ ምንም ቅጥላት የሌለው አንድ ወጥ ነው። ከዚያ ውጭ ያሉ ፊሎች ደግሞ ምልክት ምልክት አለባቸው። የለ ል ነው ስድስተኛው ድ ማለት ነው። በአንድ ላይ መቀበል ይላል ማለት ነው። ከዚያ መመዘኛ ይላል። ይሄ ደግሞ መመዘኛ መመዘኛ የሚለው ሁለቴ መመን ከዛ የዘ ነው መን ሁለቴ መጥራት መመ ብላችሁ ዘኛ መመዘኛ ይላል ማለት ነው። እሺ ከዛ መሐመድ ይላል ደግሞ መሐመድ። ይሄም የመ የሃና የመ መጀመሪያ ድምፅ ነው። መጨረሻው የድ ድ ነው ስድስተኛው መሐመድ ይላል ማለት ነው። መሐመድ ከዛ መነሳት መነሳት ይላ ደግሞ መነሳት የመ የነና የሰ የተፊደ የመነ የነ መጀመሪያ ነው። የሰ ሳ ነው። የተት ስድስተኛ ማለት ነው። መነሳት ይላል። በመጨረሻ መሸሻ መሸሻ ይላል ደግሞ መ ከዚያ ሸ መልሶ ሻን አራተኛው መጥራት ሻ ብላችሁ ሸ ሳይሆን ሻ አ የሚል አራተኛው መሸሻ ይላል ማለት ነው። መሸሻ ዳርጋችሁ ማንበብ ነው። መጀመሪያው መለወጥ መለወጥ፣ ከዛ መቀበል መቀበል፣ ከዛ መመዘኛ መመዘኛ፣ ከዛ መሐመድ መሐመድ፣ ከዛ መነሳት መነሳት፣ ከዛ መሸሻ መሸሻ ይላል ማለት ነው። እንዲደርጋቸው መለማመድ ነው። በጣም ቀላል ነው። አሁን ደግሞ አሁንም በአረንጓዴ ተጻፈው እናነባለን። እሺ መጀመሪያ ላይ በሰበሰ ሁለቴ በሁለቴ ሰ መጀመሪያ ድምፅ ስታነቡት እራሱ ይቀላቸዋል። በሰበሰ ይላል ማለት ነው። ሁለቴ በ ሁለቴ ደግሞ ሰን ደግሞ ሁለቴ መጥራት፣ በ ከዛ ሰ ከዛ በ ከዛ ሰ። በሰበሰ በሰበሰ ደጋግማቸው ማንበብ ማለት ነው። አልገባቸው ካለ ከዛ ተሰበሰ ቡ ቡ። ሁለተኛው ናትች። እዚህ ጋር ቀጥላት ሲኖረው ሁለተኛው የበ ፊደል ማለት ነው። የተ የሰ የበ፣ መልሱ የሰ ከዛ የበ ቡ ናት። ሁለተኛው ናትች። ሌላው ሁሉም የመጀመሪያ ድምጽ ነው ማለት ነው። ተሰበሰቡ ይላል ማለት ነው። ተሰበሰቡ ከዛ አ ሰ ራ ር ይላል ይሄ ደግሞ አሰራር፣ አሰራር ይህ ደግሞ የአና የሰ መጀመሪያ ነው። የረ የመጀመሪያው አራተኛ፣ ከዛ ስድስተኛ ር የሚለው አሰራር ይላል ማለት ነው። እሺ፣ ከዛ ማሰብ ይላል ደግሞ፣ ማሰብ የመ የሰነ የበ ፊደል ነው አይደል? ማ አራተኛ ነው፣ ሰ መጀመሪያ፣ የበ ብ ስድስተኛው፣ ማሰብ ይላል ማሰብ እሺ ከዛ መሰረት መሰረት ይላል ደሞ መሰረት የመ የሰ የረና የተፊደል ት መሰረት ይላል ማለት ነው። በመጨረሻ በራ ሱ ሱ ሁለተኛው ማለት ነው። በትክክል ድምፁን መጥራት ነው። እናንተ ፊደል ስቆጥሩ በትክክል አድርጋችሁ ከቆጠራችሁ በኋላ ንባብ ላይ አይከብዳችሁም። እንደዛ ይችላል። አሁን ይሄን አጫውት ለማመዱና ደሞ ረጅም አረፍተ ነገር ደግሞ ማንበብ ትችላላችሁ ማለት ነው። በራሱ ይላል የመጨረሻው በሰበሰ ተሰበሰቡ፣ አሰራር፣ ማሰብ፣ መሰረት በራሱ የሚል አነበብን ማለት ነው። እንግዲህ ይህ ቀላል የሚባል ነው። እናንተ በተከታታይ ብታዩት ትኩረት ሰጣችሁ በደምብ ትማሩበት አላችሁ ማለት ነው። አሁን ማነበው መጨረሻ ላይ ያለውን በቀ የተጻፈውን ነው። በቀ የተጻፈውን ደግሞ እናነባለን። መጀመሪያ ላይ ያለው ተ ይላን፣ ቋ ይላን ም ተቋም ይላን ተቋም። ይህ እንግዲህ ሶስት ፊደል ነው። የተና የቀ የመ ፊደል ፊደል አለል ፊደል አሁን ዲቃላ ፊደል ስለሆነች ትንሽ ድምጿ ለመጀመሪያ ጊዜ ስትጠሯ ትከበድ ትላችኋለች። የቀ ቋ የሚል ድምፅ ነው የሚለው ማለት ነው። ስምንተኛ ያለችዋ ዲቃላ ወይ ውስብስብ ፊደል ተብላ የምትጠራ ተቋም ተቋም ይላን ማለት ነው። ቋ የሚል ድምጽ ነው የሚኖረው። ተቋም ቀጥሎ ተስፋ ይላን ተስፋ ተስፋ ይላኒ ደግሞ የተ የሰነ የፈ ፊደል ፋ ማለት ነው። ተስፋ ይላን። ሽቀጥሎ ተሳትፎ ይላኒ ደግሞ ተሳትፎ ይላን የተ የሰ መልሶ የተ ከዛ የፈ ፎ መጨረሻው ፎ ማለት ነው። ተሳትፎ ፎ ይላን። ቀጥሎ ተግባር ይላን ተግባር ይላን ተፊደል የገ የበነ የረ ተግባር ይላኒ ደግሞ ተግባር ሽቀጥሎ ተነ ገረ ሁሉም የመጀመሪያ ነው። ተነገረ ይላል። ተነገረ የተ የነ የገና የረ ፊደል ተነገረ በመጨረሻው። ተቀባይነት ይላል። ተቀባይነት የተ የቀ የበ የየ ፊደል የነ ፊደል ና የተ ፊደል ነው። ስድስት ፊደል ነው። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት። እነዚህ ፊደሎች የተለያዩ ናቸው። የተ የቀ የበ የየ የነና የተ ፊደል በአንድ ላይ ግን ሲነበብ ተቀባይነት ተቀባይነት ተቀባይነት ይላል ማለት ነው። እንዲያረጋችሁ መለማመድ ነው ማለት ነው። ቀላል ነው። አማርኛ ተቋም ይላል፣ ተስፋ ይላል፣ ተሳትፎ ይላል፣ ተግባር ይላል፣ ተነገረ ይላል፣ ተቀባይነት ይላል። ማነው መጨረሻው? እንዲያረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው አጭራጭር ቃል ምስረታ ነው ማለት ነው። ለጀማሪዎች የሚሆን አጭራጭር ቃላት ምስረታ ነው። ከተመቻችሁን ላይክ ሸር ያደረጋችሁ ለሌሎች ጓደኞች እንዲርሷችሁ ተከታተሉ ማለት ነው። እኔም የምበረታታለሁ ለመስራት አዲስ ሲሆናችሁ ደግሞ ሰብስክራይብ ያደረጋችሁ የቻናሉ ቤተሰሙን ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከመለስ ሰላም ሆኑ፣ ቻው